ሰላም ጤና ይስጥልን ውድ የምንወዳችሁ ና የምናከብራቸው ቤተሰቦቻችን እንደምን ዋላችሁ? እንደምን ከረማችሁ? እኛልን እግዚአብሔር ይመስገን በቸርነቱ ዛሬ ወደ እናንተ አርፍጄም ቢሆን ብቅ ብያለሁ ብዬ አስባለሁ። ምናልባት ቲክቶክ ላይ የምትከታተሉ ልጆች ዋግሚ ውስጥ ጀምሮ ከለቀኩት ቪዲዮ ለቄ ስለማላቅ ቲክቶክ ውስጥ ግን በተከታታይ ወደ እናንተ እየመጣሁኝ ነበርና እሱ ላይ ማየትና መርዳት ማረዳት ትችላላችሁ። ምናልባት ስለመጣሁባችሁ ማነው ስለቀረውባችሁም ይቅርታ እየጠየቅኩኝ ዛሬ የቀረውበት ምክንያት የጠፋንበት ምክንያት ላስረዳችሁ ነው። ዛሬ በቀልኩኝና ምናልባት ነፂ ሰሞኑ ከኔ ጋራ አልነበረችም። ጠፍታ ነበር። በአንዳንድ ኬዝ ነው የተጠፋፋ ነው። 2018 ግን በደስታም በአዘንም ተቀብለነዋል እያሰባያለው። ምክንያቱም ደስታችን አመት በዓሉ ወይም አውደ አመቱ በመምጣቱ ፈታ በማለታችን በመጫወታችን፣ በመደሰታችን በዓሉ ደግሞ ከቤተሰብ ጋር በማክበራችንም ጭምር ደስ ብሎናል። ሁለታችንም ሁላችንም ማለት ነው። ከዛ በተረፈ ግን በማዕከላችን ነፂ የቀረችበት ምክንያት ትንሽ ስላስደበረኝ ም ስለተከፋውኝ ነፂን ስለጠራዋት ትመጣለች አብረን እንጠብቃት እስከትመጣ ድረስ ግን ከኔ ጋር ትቆያላችሁ ግን ትመጣለች ብዬ አስባለሁ እዚህ ጋር እንድትመጣ ቀጥሪያታለሁ እስከምትመጣ ድረስ ግን እንጠብቃት አለን ማለት ነው ውድ ቤተሰቦቼ እንዳይደብራችሁ ትመጣለች ደውዬላታለሁ እንደውም መጣች ሰላም ነው እንዴት ነሽ? አለ ተሻለሽ እንዴ? ቤተሰቦች ያው መታለች፣ ብቅ ብላለች። የቀረችበትና ከእናንተ የጠፋችበት ምክንያት ታወራለንና ታስረዳናለች። ከዛ በፊት ግን ሰላም ብታያቸው ደስ ይላል። ኦኬ፣ ከእነሱ ጋር ሰላም ሰላም። ውድ ቤተሰቦች እንደምናችሁ። ያለው ፈጣሪ መስገን ያው 2018 በጥሩ ሁኔታ ጀምሮናል። ደስ ይላል ጅማሬያችን። የእናንተም ጅማሬ ደስ እንዲል ፈጣሪ ከእናንተ ጋር ይሁን። እንግዲህ ጅማሬያችን ብቻ ሳይሆን ፍጻሜያችንም እግዚአብሔር ያሳምርልን እያልኩኝ ሰላምታ ይንጭርሳለሁ። እሺ ነፂ ሰላም ብለናለች። ምናልባት ፊቷም እያያችሁት ነው። ግን እስቲ ሰሞኑ ምናልባት ከእነሱ ጋራም ከኔም ጋር ትንሽ ተጠፋፍተን ነበርና የጠፋሽበት ምክንያት ለእኔም ለእነሱም ግልጽ በሆነ ምክንያት ብታስረጃቸው እና ቃል የገባሽ ነገር ደግሞ ነበር፣ እሱን ባለመፈጸምሽ ወይም ባለመፈጸማችን ቤተሰቦች በጣም ደብሯቸዋል። ግን ደብሯቸው እንዳይቀጥሉ የጠፋሽበት ምክንያት በደንብ ብታስረጅልኝ ደስ ይለኝ። ያው የተጠፋፋንበት ምክንያት ወይም ደግሞ እኔም ከአንተ ጋ ከእነሱ ጋር የጠፋሁበት ምክንያት ትልቅ ሆኖ ወይም ደግሞ ብዙ ሆኖ አይደለም። ያው ትንሽ ነው። ያው ታውቀዋለህ፣ ከውጤት ጋር የተያያዘ ነው። ውጤት በጉጉት እየጠበቅ ነው ነበረ እና ከሱ ጋር የተያያዘ ትንሽ ህመም ነገር እያመመኝ ነበረ ትንሽ ትንሽ እና ከዛ አንጻር ነው የጠፋሁት እንጂ ሌላ ነገር ነው አይደለም። ውድ ቤተሰቦቼ፣ ምናልባት አሞኝ ነበር የጠፋውን ይላልች ግን እኔ እዚህ ጋር ግልጽ ሆኖላችሁ እንዴት ነው ፈልገው እመሙ ከውጤቱ ጋር የተያያዘ ነው ወይስ እንዴት ነው? ውጤት ከተባለ ትላንትና ወይም ከትላንትና ወዲያ ነው ውጤቱ የተለቀቀው። ና አንቺ ጠፋሽ። ግን በጳጉሜ ጀምሮ ወደዚህ አንድ ቀን እነሱ ጋር መጥተሽ አታውቂም፣ ተገናኝተሽ አታውቂም። እና እመሙ ከምን ጋር የተያያዘ ነው? ኖርማሊ፣ ከውጤት ጋር የተያያዘ ነው ውጤት ከቋግሜ አንድ ጀምሬ እያጠበቅኩት ነበር ቋግሜ ሙር ቋግሜ ሶስት ተባለ፣ አራት ተባለ፣ አምስት ተባለ፣ ከዛ መስከረም ሁለት ምናምን እየተባለን እስከዚህ ድረስ ደርሰናል። እና ከዚህ ከዚህ አንጻር ነው እንጂ ከመስከረም በኋላ ምናምን ያው ደህና ነው ያው ውጤት የተለቀቀው ገና ትናንት ምናምን ያየ ነው ና እስከዛ ድረስ ግን ሰስፔንስ ሆነን እያጠበቅ ነበር። ውድ ቤተሰቦቼ፣ በእናንተ ወይም ከእናንተ ጋር የጠፋው የተጠፋፋ ነው። 12ኛ ክፍል ተፈታኝ ስለነበርኩኝ ምናልባት 12 ዓመት ሙሉ የደከምኩለት ላቤ እየጠበቅኩት ስለነበረ በጣም በአስቸኳይ ምክንያት እየጠበቅኩት ስለነበረ ይሄ ነገር ከእናንተ ጋር አጥፍቶኛል። በዛ ምክንያት ደግሞ ያው ትንሽ እኔም እንደማቃት በጣም ጭንቀታም ስለነበረች ያው አጥብቃ እየተጨነቀች ነበርና ከዛ አንጻር ነው ከናንተ ጋር ትንሽ ርቀት የፈጠርኩኝ አሁን ተመልሼ መጥቻለሁ ለርሱም የምጠይቀን ነገር አለ ውጤት መጨረሻ አካባቢ እንዴት እንደሆነ ጠይቃትና ተመልስልናለች ለአሁኑ ግን እንደኔ እኔ እናንተን ውክዬ ይህንን ቀናት ሁሉ አልፎ በ2018 ለመጀመሪያ ጊዜ ከንም ከነሱም ጋራ በተለይ ደግሞ እኔ እነሱ ጋር በማግኘትሽ ደስታዬን እየገለጽኩ እነርሱን የሚጠይቅባቸው የይቅርታ መስመሮች አሉ። ና እርሱን ሊጠይቅያቸው ና ያው እነሱን ቅሬታቸው ቢያወጡ እኔም ቅሬ ያለኝ ደግሞ ልክ ቅሬታን ተሻሽሎ ወደ ሚቀጥለው እርምጃ እንዲገባ በጋብዥ ባይ አመሰግናለሁ። በመጀመሪያ ደረጃ እንደነበራችሁ ሁለታችንም ያው ከናንተ ጋር ነው እንጂ እኛ እንደዋወላለን፣ ሁል ጊዜ ነው የምንደዋወለው ና ግን ከናንተ ጋር ብዙም ተገናኝተን አናውቅም። እና በጣም ሊደብራችሁ ይችላል። ይሄ ሁሉም ሁሉም ሰው ጋር ያለው ቅሬታ ነው። ቅር ሊላችሁ ይችላል። ና የመጀመሪያ ደረጃ በጣም በጣም ነው ወፍራም ይቅርታ አድርጉልኝ ስለጠፋው። ከዚህ በኋላ አጠፋለው ብዬ ተስፋ አላረግም አልጠፋምም ለአሁኑ ለጠፋሁት እኔም ሆኜ ብሬም ሆነ ለጠፋነው ከእናንተ ጋር ያለን ግንኙነት ትንሽ ስለተራራቀ በጣም ይቅርታ አድርጉልን እና ይቅርታ ያርጉልን ውድ የምንወዳችሁ፣ ና የምናከብራችሁ ቤተሰቦቻችን። ምናልባት ነፂም የይቅርታ ጥያቄ ይጠይቃለች እና ምናልባት በእኔ በግሌ የይቅርታዋ ጥያቄ የምቀበለው ከዚህ በኋላ ብዙ እኛ አካባቢ ላይ የሚከበሩ ባህላቶች አሉና አብረን የምናሳልፋቸው ነገሮች ሁሉ አንድ በአንድ ወደ እናንተ ማቅረብ አቀርባለሁ ብላ ቃል ስገባላችሁ፣ ይቅርታ አደረግላታለሁ ብዬ አስባለሁ። በእኔ በኩል እናንተም ላይክ፣ እንደዛ ነው እንደዚ። የእናንተ ፊሊንግ ምናልባት ይህንን ነገር በእነሱ ዘንድ ቃል ገብስላቸው ስትሄጂ፣ ይቅርታ ያደርጉልሻል። ተስማማላችሁ ብዬ አስባለሁ። እርግጥ ነው በጣም ብዙ ነገር ማርያምን በጣም ብዙ ነገር አስበን ነበር። መስከረም አንድ ወይም ደግሞ እንቁጣጣሽን ባማከለ ብዙ ስራ ወደ እናንተ እናመጣለን ብለን አስበን ነበር። ግን ያው እኛ እንዳሰብ ነው አልሆነም። እና አሁን ግን በሚመጣው እኛ በእኛ ማህበረሰብ የተለያዩ ባህሎች ይከበራሉ። እንደ ኦርቶዶክስ ደግሞ የመስቀል በዓል አለ እንደ ብራጌ ደግሞ አዳምና ምናምን የሚባል በዓል አለ። ከዛ ውስጥ ደግሞ ብዙ ብዙ ባህላቶች አሉ። በየቀን ቀኑ ምን ይባላል መሰላችሁ? ጨርቆ የጨርቆስ ቀን የእርድ ቀን ምናምን ተብሎ የሚከበር አለ። ና እሱን እሱን በማከላ እንሰራላችኋለን ወይም ደግሞ ወደ እናንተ የእኛ ባህል ለእናንተ እናደርሳለን ብዬ ተስፋ አደርጋለሁ። ኦር ደግሞ ቃል ገበላችኋለሁ ከብሬ ጋም ከእኔም ሁኜ ብዙ ወደፊት ብዙ ስራ እንሰራለን ብዬ ይኸው ቃል ገባውላችሁ። ለአንተም ውድ ቤተሰቦቼ ያው በሚያምር ምክንያት ነው አሁን ይቅርታ የምንቀበለው ብዬ አስባለሁ። ምናልባት 2018 እንደ እግዚአብሔር መልካም ፈቃድ ብዙ ስራዎች እንሰራለን ብለን ተነስተን ነበረ። እርሱ ቢፈቅድ ነው ስራዎች መሰራት የሚችሉት፣ ግን እሱ በፈቀዱት መልክ ተሰርቶ ይሄዳሉ። ግን አንድ ነገር ደግሞ ማሳስባችሁ ነገር አለ። ምናልባት እነዚህ ነበረችበት መስከረም አንድ አካባቢ እኛ ጋ አንድ አዴ የሚባል የኪነ ጥበብ ቡድን አለ። እና እዛ ላይ በጭንቅ ውስጥ ሆና ነው እንድትመጣ ያረኳል። እንቁጣጣሽ አከባበር እዛ እንትን ላይ አክብረናል። ምናልባት እኛ ያሳለፍንበት የእንቁጣጣሽ ማንነት ማየት ከፈለጋችሁ አዴ ዩቲዩብ ወይም ደግሞ ቴሌግራም ቻናልም አለን። አዴ ፋሚሊ ውስጥ ገብታችሁ ሰብስክራይብ አሊያም ደግሞ ፎሎ እንድታደርጉን እንድትከታተሉን እዛ ላይ በእግረ መንገድ እንገልጽላችኋለሁ። ምናልባት ከእናንተ በእኔ ዩቲብም በእኛ በሁለታችን ዩቲብ ላይ ጠፋን እንጂ ስራ ግን በከፊሉም ቢሆን እየሰራን ነበራል፣ እየሰራን ነበር እና እንቁጣጣሽ እዛ ላይ ነው ያሳለፍነው። እንደውም መረጃ የሆናችሁ ዘንድ ቲክቶክ ብርሃን የሚል ቲክቶክ አለኝ እኔ በግሌ። የሰራናቸው ስራዎች ሁሉ እዛ ላይ ከታርግ የለቀላቸዋለሁ። እዛ ላይ ውስጥ ገብታችሁ ግን እንቁጣጣሽ በመንገድ እንዳሳለፍን በከፊሉም ቢሆን ያው እዛ ላይ አይተናል። ከዚህ በኋላ ግን እኛ እንደ ጉራጌ ማህበረሰብ በተለይ ሶዶ ውስጥ የመስቀል በዓል ሲከበር በ13 ጀምሮ ነው የሚከበረው። 13 እንደውም በሶድኛ ወልቀነ ወልቀነ ምሽት በላ በቀን በ13 ጀምራ በ14 የህፃናቶች የእሳት ምናምን የሚያቀጣጠሉበት ጉራጌኛ ደንግሰት ነው ይባላል። በ15 ጨርቆስ ነው ው ቄርቆስ ይባላል። በአማርኛው በጉራገኛው ደግሞ ጨርቆስ ተብሎ የእርድ ቀን ነው። የመስቀል ምናምን እንትን የሚታረድበት ነው። በደመራ ነው በመስቀል ነው። የሚገርማችሁ ነገር ዘንድሮ ደግሞ ልዩ የሚያደርገው መስቀል የአዳምና የምትባል ነገር አለች እና መስቀል በዋለችበት የመጀመሪያው ቅዳሜ ይጀምራል እና። ደመራ ማለት ነው። መስቀልና ደመራ በ16 ሲሆልና ከዛ በኋላ በ17 የመጀመሪያው ያዳምና እንትናልና። ምናልባት በእኛ ዩቲዩብ ራሱ ብንጠፋ ባዲ ዩቲዩብ ላይ ስለምን መጣ ታገኙናላችሁ እዛ ላይ ስለምን ሰራ እንሳተፋለን። ብዙ እቅዶች አሉን፣ ፕላኖች አሉን። አሁንም እየሰራ ነው አዲ ዩቲዩብ ላይ ታገኙናላችሁ ብዬ አስባለሁ። እዛ ላይ ገብታችሁ ሰብስክራይብ አድርጋችሁ መመልከት፣ ማየት፣ መጫወት፣ መዝናናት ትችላላችሁ። ማየት ባህሉ እንዴት እንደወረደ፣ እንዴት እንደመጣ ያ ቲዩብ ላይ በደንብ መመልከት ትችላላችሁ ብዬ አስባለሁ። ስራው በዘንድሮ እንደውም በእንቁጣጣሽ እሷ በምንም ጭንቅ ውስጥ አምጥቼ አሰራት ነበርና በምንም ጭንቅ ውስጥ አምጥቼ በኛ ዩቲብ ላይ ከምለቅ በምንም ጭንቁ ስመታ በአዴት ውስጥ ብትሳተፍ ጥሩ ነው ብዬ ነው ወደ አዴ ጋበዝኳት እንጂ እዚህ ዩቲብ ላይ መስራት እንትን ፍቃደኛ ነበር ንንሰራ ነበር ያክል የሚወሳስብ እንትን አለ ብዬ አላስብም። እና አሁንም ላይክ እንደዛ ነው መስቀል ተደራራቢ ስራዎች ሲበዛብን ግዴታ አንዱ መምረጥ ስለሚገባን ወደ አንዱ እንሄዳለን። እኛ ማግኘት የምትፈልጉ ነገር ከሆነ ትፈልጋላችሁ ብዬ አስባለሁ። አዲ ዩቱብ ላይ እዛ ላይ ካጣችሁን ግን ብርሃን እና ነፂ ዩቱብ ላይ መመልከት ትችላላ። እስከዛሬው ዛሬው በእናንተ ፊት ጠፍተን ዛሬ በዘጠነኛው ቀን ነው ብቀን በዘጠነኛው ቀን ብቅ ስላለን፣ እኔም ከልቤ እናንተ እንደውም በጣም እንትን እየጨቀጨቅኳት ነበር ለምን አልሰራም እንደውም ትላንትና ትዝሽ ከሆነ አንቺ ለምንድን ነው ቀና የሚያምሽ? ቀና ለጌታ አያምሽም እንዴ ምናምን ብያታለሁ። በጣም ተናድጄ እና ለምንድን ነው የሚያምሽ እንዴ? እነሱ በጣም ይጠብቁናልና ስራውን ሳንሰራ ለምንድን ነው የሚያምሽ አይነት፣ እንደውም እንደዚህ እንደውም ተመለሽ ምን ማውራው ነገር ጤነኛ ነው ምናምን ብያታለሁ። እና ላይክ እንደዛ እስከዛን ድረስ ደርሰናል። አሁንም ከልቤ ይቅርታ ጠይቃለሁ። ግን ከዛ በፊት የእንቁጣጣሽ ለት ትዝ ይላችሁ ከሆነ ፕራይቬት ውስጥ ከትቼዋለሁ እንጂ አንድ እንትን ሰርቻለሁ። አንድ ጓደኛ ያለ ዛሬ ለቀዋለሁ። አይ ፐብሊክ አደርገዋለሁ። ፕራይቬት ውስጥ ከትቼዋለሁ። ግን ያው እኛ አካባቢ ትንሽ ኔትወርክ ችግር አለ። ከኔትወርክ ችግር ነው እናንተ ጋር ቆይቶ የሚደርሰው እንጂ ስራው እንኳን እንሰራለን ለዛውም ይቅርታ እንጠይቃለን። ኔትወርክ ወዳለበት ቦታ ሄደን ወደ እናንተ የምንለቃቸው ቪዲዮች እናደርሳለን። አንድ ቪዲዮ አለ እሱም ዛሬ እለቅላቸዋለሁ። ዛሬ አሁን ስገባ ፐብሊክ አረብ እምነት ታዩታላችሁ። አንድ ጓደኛዬ አለ ጋብዥ፣ በዓል እንዴት እንዳከበረ እንደውም እሷ ቤት ነበረች እያቸዋለሁ። በዛ ሰዓት ጓደኛዬ ያው ኢንተርቪው ባይባልም የሆነ ትንሽ ነገር ጠይቄው የዛን ቀን ውሎ እንቁጣጣሽ በኛ አካባቢ እንዴት እንደተከበረ አብራርቶ ነግሮናል። በዛ የሚያክል መዝናናት ማየትም ትችላላችሁ። ዛሬም ወደ እናንተ በደስታና በፍቅር ምጥቼ በደስታና በፍቅር ሁለታችንም እንመለሳለን። የነፂ ይቅርታ ግን በጋራ እንቀበላታለን። እስካሁን ድረስ ከኔ ጋራ ስለቆያችሁ ሁለታችንም ጋር ስለቆያችሁ ከልብ ከልብ ከልብ ከልብ አመሰግናለሁ። መጨረሻ የምታያቸው ነገር ካለ ለጋብዝሽና ምንም ላቸው ነገር የለም። ያው ትንሽ ተጫናንቅ ያለው ማለት አንዳንዴ ታውቃለህ ማለት ጥፋተኝነት ስሜት ሲሰማ የሆነ ጭንቀት ነገር አለ አይደል? አሁን እኔ ሞር በእኔ እየተነሳ ነው እንደዚህ የተጠፋፋ ነው። አንተ እንኳን ችግር ኖሮብህ አይደለም። እና እሱን እሱ ሳስብ የሆነ ውስጤ ትንሽ ይረብሻል። ና እንግዲህ ቅርታ ስላደረጋችሁልኝ በጣም በጣም ከልቤ አመሰግናለሁ። እናንተም ሆነ ብሬም ሆነ ከልቤ አመሰግናለሁ። እኛም እናመሰግናለን። አክብረሽን ስለመጣሽ ዛሬም ስለተገኘሽ። እንደውም ያለ እሷ እንዴት ነው እናንተ ጋር መቀርቦ ማረዶ ትደርሻለሁ እንጂ ብቻ የራሱ መቅረብ እችል ነበር እሷ ጋራ ካልሆነ ይደብራል። እስካሁን ድረስ ከኛ ጋራ ስለሆናችሁ ከልብ ከልብ ከልብ ከልብ እናመሰግናለን።